በድጋሚ እንኳን ለ27ባኛሰንሸት በሰላም አደረሳችሁ። ይኑርልን ጌታ። በዚህ አስጨናቂ ዘመን ብዙዎች በአጣያት ጥልቅ ሰጥመው ጊዜያዊ ደስታን እያሳደዱ ሕይወትን ከሰጣቸው አምላክ እየራቁ የሲት ልብትልቅ ቀስግዟል። እናው እግዚአብሔርን ጸጋ ረጥተው እንደ ርካሽን የተለመደ ነገር አድርገ ይመለከቱታል። በአንድ ወቅት በእግዚአብሔር ቤት የቆሙ ነገር ግን በራሳቸው ፍላጎት ተጠርገው የነበሩት እነዛ አፍኔና አፍኖሀስ እነዛ ካህናት ጥሪያቸው ትተው ቅዱሰን አርክሰዋል። በኃጢአታቸው ጨለማ ራሳቸውን አጥተዋል። አሁንም አሁንም ልክ እንደነሱ ለአምላክ ሳይሆን ለራሳቸው ያደሩ ለአምላክ እንዳደሩ ቢናገሩ እንኳን በከባድ ተኩ ለሚኖሩ ብዙዎች ናቸው። ዛሬም በዚህ ዘመን የኃጢአት ጥላዎች የጽድቅን ብርሃን በሚጋርድበት አለም በመከራችን ጥልቅ የኢካቦድ ገደል ማሜቱን እናገኛለን። በአላፊ ደስታና በዘመናችን ጩኸት በጥርፍ የተጨናነቀ ና ረብ በሌላ መንገዳችን መለኮታዊ ይታናተናል። ሆኖም የኢካቦድን ለብሶ እንድንፈልግ ልባችን ያነሳሳ። በሕይወታችን ካጠላው የኃጢአት ጥላ ይልቅ የጽድቅን ብርሃን መፈለግ ይሆንልን በአንድ ወቅት የእግዚአብሔር ክብር በረባቸው ቅዱሳት አዳራሾች ውስጥ ዛሬ ሌላውን ብርሃኑን የሚሰርቅበትን ጊዜና ፈረቃ እናያለን። አንድ ጊዜም የመለኮት ምስጋና የሁሉ ልብ ማዕከል ነበረ። አሁን ግን በብዙዎች ልብ ውስጥ ከሙሽራው ይልቅ ሚዜው፣ አጃቢው፣ ታዳሚው የተቀደሰን ቦታ ለመያዝ በይገባኛል ትብትብ ተተብትቧል። ልባችን ከዛ ሀያል መልህቅ ጽኑ፣ እውነተኛና ህልቆ መሳፍርት ከሆነው ከእግዚአብሔር ፍቅር ይልቅ በሚዟ አንጸባራቂ ፊት ላይ ብቻ ነው። ዘይታችን አልቋል፣ ብርሃናችን ደብዝዟል። ዘይቷን ለምናምንቴ እንዴ እንደጨረሰች እንደዛች ሙሽራት ብርሃናችን በቸለተኝነት ንፋስ ጠፍቷል። በመድረካችን ላይ ከእግዚአብሔር ክብር ይልቅ የምናየውን ልክ ያጣ የሰውን ዝናና ሀብት መስበክ በልጡብናል። ደሞረግጠን ረግጠን ገንዘብን ዓለምን የዓለምን ምናምንቴ ብልጭልጭ አስፈልጠን በጌታ ላይ እግራችንን አንስተናል። ስብስባችን በክርስቶስና በሙሽራው ስም ሆኖ የስጋን ፍላጎትና ምድራዊ ደስታን አስበልጠን ቤተ ክርስቲያንን ድብቅ መሸታ አድርገናታል። ጌታን በግፋችን ገፍተን ከቤተ ክርስቲያን አባርነዋል። ቤተ ክርስቲያን ቤተ ክርስቲያን መባሏ ቀርቶ ኦና ባዶ የብሎኬት ድርድር አድርገናታል። ሄዷል፣ ጌታ ተባሯል ከቤቱ ከሚኖርበት ከሚገለጥበት ክብሩ። ምሕረቱን ተለማምደን ንቀናል፣ ትግስቱን የማስመሰል ወጀብ አናክቶን ሀታት ተጸያፊ ቅዱስ አስመስሎ ውስጥ ውስጡን ግን ስንታይ የተጨማለቀ ህይወታችን ይሸታል። በዳንኪራና በዘፈን የደከመ ሰውነታችን መዓዛውን አጥቷል። ትዕግስቱን ተለማምደን ይቅር ባይነቱን ንቀን በድፍረት ጌታን ተጋፍተናል። የወርቅ ቅብ መስለን ውስጣችን ዝጓል። የማስመሰል ወጀቡ ሊጥለን ደርሷል። እግዚአብሔርን ተከታይ ግን ዓለምን አክባሪ ቃኑን አዋቂ ነገር ግን ዓለማዊ ነዋሪ ሆነን አርፈነዋል። ከቱ ቀጥ ሃይማኖተኛ፣ መንግስቱን አሰዳቢ ይበቃናል፣ ይበቃናል፣ እንመለስ። በበጉ ደም ዳግም እንታደስ። ይበቃናል ለዓለም ማሸርገዱ፣ ይበቃናል ማስመሰሉ። በቃ በቃን፣ እንመለስ። የምሕረት ፊቱን ዳግም እንፈልግ። መገኘቱን፣ ህልውናውን በሕይወታችን እንሻ። የሚሄደው ይሂድ እሱ ብቻ ይቆይልን፣ የሚጠፋው ይጥፋ እሱ ብቻ ይታይልን፣ የሚደበዝዘው ይደብዝዝ እሱ ብቻ ይግነንልን። ና ና ጌታ እናፍቃለን፣ ጌታ ሆይ እንጋብዛለን። በተጠለጠቀው ዙፋን ትራፊ ሳይሆን ከሰባው ልንሰጥ እንጋብዛለን። ዳግም ወደ ዙፋን እንጠራሃለን። ዳግም ልናከብር ይኑርልን ጌታ።